አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የህዳር 30 2018 ዓመተ ልደት ሚንበር ኸበር ጀመረ ፋይዛ ሙሐመድ የዕለቱን ሚንበር ኸበር እየመራው ከእናንተ ከተመልካቾች ጋር እቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ በኢትዮጵያ ሁለተኛው የብሔራዊ ዲጂታል ክፍያ ስትራቴጂ ይፋ ተደረገ ሀገር አቀፍ የፖሊዮ መከላከያ ክትባት ዘመቻ ከሶስት ቀናት በኋላ ሊጀመር ነው። ቻይና ሚሊዮኖችን አደጋ ላይ ለጣለው የሶማሊያ የድርቅ አደጋ ምላሽ የአንድ ሚሊዮን ዶላር ድጋፍ እንደምታደርግ አስታወቀች። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በኢትዮጵያ ሁለተኛው የብሔራዊ ዲጂታል ክፍያ ስትራቴጂ ይፋ ተደረገ። ለአምስት ዓመት የሚተገበረውን የኢትዮጵያ ዲጂታል ክፍያ ስትራቴጂ ዛሬ ማክሰኞ፣ ኅዳር 30 2018፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ፣ የአፍሪካ አህጉራዊ ነፃ የንግድ ቀጠና ዋና ጸሐፊ ዋ ሚኬል ሜኔ፣ እንዲሁም ሌሎች ሚኒስትሮች በተገኙበት ይፋ ተደርጓል። ስትራቴጂው በሁለተኛው የኢትዮጵያ ዲጂታል ክፍያ ጉባኤ ላይ ሲሆን ከ2026 እስከ 2030 የሚተገበር ይሆናል። በጉባኤው የመክፈቻ ንግግር ያደረጉት ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ የዜጎችን ተጠቃሚነት የሚያረጋግጥ ጠንካራ ዲጂታል ኢኮኖሚ የገነባች መሆኑን ገልጸዋል። ምክትል ጠቅላይ ሚኒስትሩ ዲጂታል ኢትዮጵያ 2025 ስትራቴጂን በተሳካ ሁኔታ በመተግበር ዘርፈ ብዙ ስኬቶች መመዝገባቸውን ገልጸው ባለፉት ጥቂት ዓመታት ተጨባጭ የዲጂታል እድገትና የዲጂታል ፋይናንስ አገልግሎት ተደራሽነት በፍጥነት መስፋፋቱን ተናግረዋል። አካታች የሆነ ዲጂታል ኢኮኖሚ ለመገንባት እንደ አውሮፓውያኖቹ አቆጣጠር ከ2021 እስከ 2024 ሲተገበር የቆየውን የዲጂታል ክፍያ ስትራቴጂ የሞባይል ገንዘብ ሂሳብ በ2020 ከነበረው 12.2 ሚሊዮን ወደ 139.5 ሚሊዮን እንዲሁም የሞባይል ባንኪንግ ሂሳብ ከ9.1 ሚሊዮን ወደ 54 ሚሊዮን ከፍ ማለቱ በ2024 ፈጣን ለውጥ ማሳየቱን ተገልጿል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ እንደገለጹት በብሔራዊ የክፍያ መሰረተ ልማቶች ላይ እየተደረጉ ያሉ የማሻሻያ ስራዎች ቅልጥፍናንና ደህንነትን እያሻሻሉ ሲሆን፣ ጠንካራ የዲጂታል ፋይናንስ ስርዓት እንዲኖር መሰረት እየጣሉ ነው ብለዋል። እነዚህ ስኬቶች ቢኖሩም በቴክኖሎጂ ተደራሽነት ያሉ ክፍተቶች፣ የአጣዳፊ ጊዜ አገልግሎቶች አለመስፋፋት እና እያደጉ የመጡ የሳይበር ደህንነት ስጋቶችን ጨምሮ ፈተናዎች መኖራቸውን ዘርዝረዋል። በተጨማሪም በቂ የዲጂታል እውቀት አለመኖር በገጠርና በከተማ መካከል ተደራሽነት አለመኖርንም እንደ ክፍተት ጠቅሰዋል። በዚህም ችግሮችን ለመቅረፍ የመንግስትና የግል ዘርፉ ትብብር አስፈላጊ መሆኑን አጽንዖት ሰጥተዋል። ዶክተር ኢዮብ ተካሊኝ የብሔራዊ ዲጂታል ክፍያ ስትራቴጂ በፋይናንስ አገልግሎት ውስጥ አካታችነትን በማጎልበት ፈጠራን ያበረታታል ብለዋል። አዲሱ ስትራ ጂ አስተማማኝና ተአማኒ የዲጂታል ክፍያ ስርዓት መዘርጋት የፋይናንስ አገልግሎቶች ዲዛይን ውስጥ የጾታ አቀፍ ተጠቃሚነትን ማሳደግ እና ከድንበር ተሻጋሪ ክፍያዎች ጋር የሚጣጣም የክፍያ ስርዓትን መፍጠርን ያካትታል ማለታቸውን የብሔራዊ ባንክ መረጃ ያመለክታል። ሀገር አቀፍ የፖሊዮ መከላከያ ክትባት ዘመቻ ከሶስት ቀናት በኋላ ሊጀመር ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ሀገር አቀፍ የፖሊዮ መከላከያ ክትባት ዘመቻ ከመጪው ጁማ ታህሳስ 3 እስከ 6 2018 እንደሚካሄድ አስታውቋል። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የበሽታዎች ቅኝትና ቅድመ ማስጠንቀቂያ ዳይሬክተሩ ተወካይ አቶ እንዳለ ዘመን እንደገለጹት ፖሊዮን ለማጥፋት ዓላማ ያደረገ የተቀናጀ ሀገር አቀፍ ክትባት ዘመቻ የሚሰጠው በመላው ሀገሪቱ ነው። ዘመቻውን ውጤታማ ለማድረግ ግንዛቤ ከመፍጠር ጀምሮ ሁሉም ባለድርሻ አካላት የበኩላቸውን እንዲወጡ ጥሪ አቅርበዋል። በዚህም በሁሉም ክልሎች የክትባቱ ቁሳቁስና ተያያዥ ግብዓት አቅርቦት በየወረዳዎቹ የጤና ተቋማት ደርሰው ወደ ቀበሌዎች እየተሰራጩ እንደሚገኙ በመግለጽ የሰው ኃይል ዝግጅትን ጨምሮ የህብረተሰብ ንቅናቄ መካሄዱንም ጠቁመዋል። በዘመቻው የቤት ለቤት የፖሊዮ ክትባት ከመስጠት ጎን ለጎን የበሽታው ምልክት ያሳዩትን ህጻናት የመለየት ስራ እንደሚከናወንም ዳይሬክተሩ አስረድተዋል። በጤና ሚኒስቴር የክትባት ፕሮግራም የኮሚኒኬሽን አማካ ተሽከርካሪ ወይዘሮ ጸጋነሽ ገድሎ በዘመቻው መደበኛ የፖሊዮ ክትባት ያልወሰዱ ህጻናት እንደሚካተቱ ተናግረዋል። በጊዜያዊ የክትባት ጣቢያዎችና ወደ ጤና ተቋማት ሄደው ክትባቱን እንዲወስዱ የማድረግ ስራ ይሰራል ሲሉ አክለዋል። ክትባቱ በሁሉም ክልሎች በሚገኙ ከተሞች፣ ወረዳዎች እና ቀበሌዎች በተመሳሳይ ወቅት እንደሚሰጥ ገልጸዋል። በመጪው ጁማ ታህሳስ 3 2018 ለሚጀመረው ሀገር አቀፍ የፖሊዮ ክትባት ዘመቻ በየደረጃው የሚገኙ ባለድርሻ አካላት ትብብርና እገዛ እንዲያደርጉ በኢንስቲትዩቱ በኩል መልክ ት ተላልፏል ሲል የኢትዮጵያ ዜና አገልግሎት ዘግቧል። ለፋይዳ መታወቂያ ደህንነት የሚውል የዲጂታል ሰርተፊኬት አገልግሎት ጀመረ። የኢንፎርሜሽን መረብ ደህንነት አስተዳደር ለፋይዳል ዲጂታል መታወቂያ ደህንነት አገልግሎት የሚውል የሩት ሰርተፍኬት ባለስልጣን አገልግሎት ዛሬ ማክሰኞ ኅዳር ሰላሳ ሁለት ሺህ አስራ ስምንት በይፋስ ጀምረዋል። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትግስት ሐሚድ እንደተናገሩት ወደ ስራ የገባው አገልግሎት በፋይዳ ፕሮግራም ስር ለዜጎች የሚሰጠው እያንዳንዱ ዲጂታል መታወቂያ ትክክለኛ ሊረጋገጥ የሚችልና ህጋዊ ተቀባይነት ያለው እንዲሆን የሚያስችል ነው። ይህም በትክክለኛ መታወቂያ ላይ በሚመሰረቱ የመንግስት አገልግሎቶች የፋይናንስ ተቋማት፣ የቴሌኮም አገልግሎቶች እና ዲጂታል መድረኮች ላይ ወሳኝ ሚና ይኖረዋል ሲሉ ገልጸዋል። ከዚህ በኋላ ለብሔራዊ መታወቂያ የሚመዘገቡ ዜጎች በሙሉ በዲጂታል ሰርተፊኬት አገልግሎት እንደሚያገኙ ዋና ዳይሬክተሯ ጠቁመዋል። የአገልግሎቱ ስራ መጀመር የፋይዳ መታወቂያን ከአሁን በፊት ከነበረው ይበልጥ ታማኒና አስተማማኝ እንዲሆን ያደርገዋል ሲሉ ማክለዋል። የብሔራዊ መታወቂያ ዋና ዳይሬክተር አቶ ዮዳሄ አርአያ ስላሴ በበኩላቸው በዛሬው ዕለት ይፋ የተደረገው አሰራር በሀገር አቀፍ ደረጃ የብሔራዊ መታወ የማወቂያ ታማኒነትን በከፍተኛ ደረጃ ያሳድጋል ብለዋል። ከዚህ በተጨማሪም የሀገርን ዲጂታል ምህዳር ተአማኒነትን ለማጠናከር እና የዜጎችን የዕለት ተዕለት ህይወት የሚደግፉ ዲጂታል አገልግሎቶችን በአስተማማኝ መሰረት ለመገንባት ወሳኝ የሆነ ምዕራፍ መሆኑንም አስታውቀዋል። የዲጂታል ሰርተፊኬት አገልግሎት መጀመር ደህንነቱ የተጠበቀ ማንነትን ከማረጋገጡ ባለፈ የፋይዳ ዲጂታል መታወቂያ በከፍተኛ ዓለም አቀፍ የደህንነት ደረጃዎች ባላቸው ቴክኖሎጂዎች የተጠበቀ እንዲሆን ያስችላል ሲል የኢንፎርሜሽን መረብ ደህንነት አስተዳደር ገልጸዋል። ከኢትዮጵያ ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን ፌዴራል ፖሊስ ገለጸ። የኢትዮጵያ ፌዴራል ፖሊስ በሶስተኛው የቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህል እና ስነ ምግባር ባፈነገጠ አኳሆን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይ እና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን በቁጥጥር ስር ማዋሉን አስታውቋል። ተጠርጣሪዎቹን በቁጥጥር ስር ያዋለው ከነግብረ አበሮቻቸው መሆኑንም አክሏል። ዛሬ ማክሰኞ ህዳር ሰላሳ ሁለት ሺህ አስራ ስምንት በወጣው የፖሊስ መግለጫ እንደተመላከተው በቁጥጥር ስር የዋሉት ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ አምስት ግለሰቦች ናቸው። እነዚህም ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛሃኝ ቀጭኔና ዮሐንስ መኮንን ሀይለማርያም የተባሉ ናቸው። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህል እና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቀዋል። ቀጥለናል። ሳውዲ በዘንድሮ የሀጅ ስርዓት ወቅት ፎቶግራፍ ማንሳት የሚከለክል አዲስ ውሳኔ ማሳለፏ ተዘገበ። የሳውዲ አረቢያ ባለስልጣናት በዘንድሮ የሀጅ ወቅት በታላቁ መስጂድ መስጂድ አልሐረም እና መስጂድ ነበዊ ውስጥ ፎቶግራፍ ማንሳትን የሚከለክል አዲስ ውሳኔ ማስተላለፋቸው ተዘግቧል። ውሳኔው የቅዱሳኑ ቦታዎችን ቅድስና ለመጠበቅና በሁለቱ ቅዱሳን መስጂዶች በሁጃጅ መካከል የአክብሮት ና የመረጋጋት ድባብን ለማስፈን እንደሆነ ተገልጿል። በተጨማሪም በሀጅ ስርዓት ፈጻሚዎች ላይ ረብሻ እየፈጠሩ ያሉ ባህሪያት በተለይም በተቀደሱ ስፍራዎች ውስጥ በስፋት እየጨመረ የመጣውን የፎቶግራፍና ቪዲዮ ቀረጻ ተግባር ጋር ተያይዞ የሚታየው መጨናነቅና የአምልኮ ስርአቶች መስተጓጎል መፍጠሩን ተከትሎ ገደብ እንዲደረግላቸው የሚነሱ ጥያቄዎች በመጨመራቸው ነው ተብሏል። እንደ ቱርኪዬ ቱደይ ዘገባ ከሆነ በሁለቱ ቅዱስ መስጂዶች ውስጥ ፎቶግራፎችን በማንኛውም መንገድ ማንሳት የተከለከለው የቦታውን ቅድስና ለመጠበቅና ና የሁጃጆችን ስሜት ለማክበር እንደሆነ ሚኒስቴሩ ገልጿል። ባለስልጣናቱ ገዳው በዋናነት ምዕምናን ጸጥታና መንፈሳዊ ሁኔታዎች በተሞላበት ሁኔታ የአምልኮ ስርአታቸውን እንዲፈጽሙ ለማስቻል ያለመ መሆኑን ገልጸው የሁለቱ ቅዱሳን መስጂዶች መመሪያዎችን ማክበር የቦታዎቹን ቅድስናና የሀጅ ስርዓት ፈጻሚዎችን ግላዊነት መከበርን የሚያረጋግጥ ሃይማኖታዊና ስነ ምግባራዊ ግዴታ መሆኑን አስገንዝበዋል። የሳውዲ የሀገር ውስጥ ጉዳይ ሚኒስቴር ባለፈው ዓመት የሀጅ ሥነ-ሥርዓት በተመሳሳይ የፎቶግራፍ ቪዲዮ እንዳይነሳ ክልከል አድርጎ ነበር። የኢስላማዊ ትብብር ሀገራት ፌስቲቫል በአዘርባጃን መካሄድ ጀመረ። የኢስላማዊ ትብብር ሀገራት ድርጅት የባህል ፌስቲቫል በአዘርባጃን ዋና ከተማ ባኩ እየተካሄደ መሆኑ ተገልጸዋል። እስከ ታህሳስ ሁለት የሚቆየው ፌስቲቫሉ በአዘርባጃን የባህል ሚኒስቴር እና የኢስላማዊ ትብብር ሀገራት ድርጅት አስተባባሪነት በባኩ ኮንግረስ ማዕከል የተጀመረው ሰኞ ዕለት ነው። የመክፈቻ ስነ ስርዓቱ በአዘርባጃን የባህል ሚኒስትር አዲል ከሪም ሊ የተካሄደ ሲሆን የግብጹ አህመድ ፉአድ ሀኖ እና የፍልስጤሙ ኢማዱዲን አብዱላህ ሰሊም ሀምዳንን ጨምሮ የኢስላማዊ ትብብር አባል ሀገራት የባህል ሚኒስትሮች ተሳታ ተሳታፊ ሆነዋል። የአዘርባይጃን የባህል ሚኒስትሩ ካሪምሊ ፌስቲቫሉ በመላው ኢስላማዊ ዓለም ባሉ የፈጠራ ኢንዱስትሪ ባለሙያዎች መካከል የውይይት አጋርነትና የሀሳብ ልውውጥ መድረክ መሆኑን ተናግረዋል። በፌስቲቫሉ ወደ 50 ከሚጠጉ ሀገራት የተወጣጡ ከ300 በላይ ዓለም አቀፍ ተሳታፊዎች እንዲሁም ከአምስት ሺህ የሚበልጡ ጎብኚዎች ጋር በመሆን በፈጠራ ኢንዱስትሪዎች ውስጥ ያለው ግንኙነትን ለማስፋትና ለታዳሚዎች ፈጠራና የተለያዩ የመፍትሄ ሀሳቦች እንደሚነሱ ጠቁመዋል። የቱርክ የባህልና ቱሪዝም ሚኒስትር ዴኤታ ናዲር አልፓስላን የኢስላማዊ ትብብር አባል ሀገራት ባህላዊ ቅርሶችን የመንከባከብ እና የማስተዋወቅ ኃላፊነት እንዳለባቸው በአጽንኦት ተናግረዋል። ኢስላማዊ ወጎ ፓርኮች፣ ቋንቋዎችና ታሪካዊ ቦታዎች ለመላው የሰው ልጅ በዋጋ ሊተመን የማይችሉ ቅርሶች መሆናቸውን አስረድተዋል። አያይዘውም ቱርክዬ የጋራ የባህል ፕሮጀክቶችን ወደፊት ለማሻገርና የጋራ ቅርሶችን ለማሳደግ ከትብብር ሀገራቱ ድርጅት ጋር ትቀጥላለች ማለታቸውን የሀገሪቱ መገናኛ ብዙሃን ዘግቧል።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 አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በኢትዮጵያ ሁለተኛው የብሔራዊ ዲጂታል ክፍያ ስትራቴጂ ይፋ ተደረገ። ከቆይታ በኋላ ቻይና ሚሊዮኖችን አደጋ ላይ ለጣለው የሶማሊያ የድርቅ አደጋ ምላሽ የአንድ ሚሊዮን ዶላር ድጋፍ እንደምታደርግ አስታውቃለች። እንመለስበታለን። ይጠብቁን። ሀያ ሀያ አምስት በታሪክ ሁለተኛው ሞቃታማ ዓመት ሆኖ በመጠናቀቅ ላይ መሆኑን የዘርፉ ባለሙያዎች ገለጹ። ሊጠናቀቅ የተቃረበው ሀያ ሀያ አምስት በታሪክ ሁለተኛው ሞቃታማ ዓመት ሆኖ በመጠናቀቅ ላይ እንደሚገኝ ይፋ ያደረገው በአውሮፓ ኅብረት የአየር ንብረት ተቆጣጣሪ የኮፐርኒከስ የአየር ንብረት ለውጥ አገልግሎት ነው። እንደ አገልግሎቱ ከሆነ ከሁለት አመት በፊት የነበረው ሀያ ሀያ ሶስት አመትም በተመሳሳይ ከፍተኛ ሙቀት ያስተናገደ ሆኖ ክብረ ወሰን የተመዘገበበት አመት ነበር። ሀያ ሀያ አምስት ከጥር እስከ ጥቅምት ባሉት ወራት ውስጥ አንድ ነጥብ አራት ስምንት ዲግሪ ሴልሺየስ ወይም 2.7 ዲግሪ ፋራናይት የሙቀት መጠን ተመዝግቧል። የአውሮፓ ህብረት የአየር ንብረት ለውጥ ተቆጣጣሪ ሁለተኛ ደረጃ ከፍተኛ የሙቀት መጠን አስተናግዷል ያለው 2025 የሰው ልጆች መኖሪያ በሆነችው ምድር እየተስተዋለ ያለው የአየር ንብረት ለውጥ ወደ አስከፊ ደረጃ እየተሸጋገረ መሆኑን ያመላከተ መሆኑን ጠቁሟል። በ2025 የዓለም የሙቀት መጠን 1.5 ዲግሪ ሴልሺየስ ወይም 2.7 ዲግሪ ፋራናይት ስለመድረሱ ባይረጋገጥም ከአውሮፓውያን 2023 እስከ ዘንድሮ ዓመት ድረስ ከመዘገበው የዓለም አማካይ የሙቀት መጠን ለአየር ንብረት ለውጥ አስከፊ ተጽዕኖ በሚል በተመራማሪዎች ከሚቀመጠው ገደብ ሊበልጥ እንደሚችል የአውሮፓ የአየር ንብረት ለውጥ ተቆጣጣሪ አሳስቧል ሲል አልጀዚራ ዘግቧል። የሙቀት መጠኑ በዚህ የሚቀጥል ከሆነ ሁኔታው ለአየር ንብረት ለውጥ ቀጥተኛ መንስኤ በመሆን ከሚያደርሰው አደገኛ ተጽዕኖ አኳያ ለወደፊቱ በሰው ልጆች ላይ የሚደቅነው ስጋት ቀላል እንደማይሆን የዘርፉ ተመራማሪዎች ስጋታቸውን ገልጸዋል። ቻይና ሚሊዮኖችን አደጋ ላይ ለጣለው የሶማሊያ የድርቅ አደጋ ምላሽ የአንድ ሚሊዮን ዶላር ድጋፍ እንደምታደርግ አስታወቀች። ቻይና ለሶማሊያ ድርቅ አስቸኳይ ምላሽ ለመስጠት አንድ ሚሊዮን ዶላር ድጋፍ በማድረግ የመጀመሪያዋ ዓለም አቀፍ አጋር መሆኗ ተገልጿል። የሶማሊያ መንግስት በሀገሪቱ የዝናብ እጥረት ባስከተለው ድርቅ ሳቢያ የሰብአዊ ቀውስ እየተባባሰ በመምጣቱ አስቸኳይ ዓለም አቀፍ እርዳታ ጠይቆ ነበር። የተባበሩት መንግስታት የእርዳታ ማስተባበሪያ ጽሕፈት ቤት ኦቻ እንዳስታወቀው በሀገሪቱ ሰሜን፣ በመካከለኛና በደቡባዊ ክፍሎች ሁኔታው ተባብሷል። በዚህም በቀጣይ ከአራት ሚሊዮን በላይ የሶማሊያ ዜጎች ለድርቅ አደጋ ይጋለጣሉ ሲል አስጠንቅቋል። በሀገሪቱ ሰሜን፣ በመካከለኛና በደቡባዊ ክልሎች ሁኔታው ተባብሷል። በዚህም በቀጣይ ከ4 ሚሊዮን በላይ የሶማሊያ ዜጎች ለድርግ አደጋ ይጋለጣል ሲል አስጠንቅቋል። ይህን ተከትሎ የሶማሊያ የአደጋ አስተዳደር ዓለም አቀፍ ተቋማት አስቸኳይ የሰብአዊ ድጋፍ እንዲያደርጉ ጥሪ አቅርበዋል። ይህን ተከትሎ በቻይና አምባሳደር ዋንጊው በኩል የተደረገው የቻይና ልገሳ ከሰብአዊና አየር ንብረት ጋር ለተያያዙ ተግዳሮቶች ይውላል ተብሏል። በአደጋ አስተዳደር ባለስልጣን ኮሚሽነር መሐሙድ ሙአሊም አብዱሌ ጥሪ በተዘጋጀው ውይይት ለመጀመሪያ ጊዜ ጉብኝት ላደረጉት አምባሳደሩ ገለጻ አድርገዋል። ይህም በቤጂንግ ግና በሞቃዲሾ መካከል ዲፕሎማሲያዊና ተግባራዊ ግንኙነቶች ማደግ አመላካች መሆኑ ተገልጸዋል። በገለጻው ወቅት ደረቅ የአየር ጠባይና የዝናብ እጥረት በመላው የምስራቅ አፍሪካ ክልል እየተሰማ ነው። ቤተሰቦች ውሃና የግጦሽ መሬት ፍለጋ እየተሰደዱ መሆኑንም አብራርተዋል። አምባሳደር ዋንግ ድርቁ መጠነ ሰፊ መፈናቀልና ስቃይ ማስከተሉን በመጥቀስ ሀገራቸው ድጋፉን በዚህ መነሻ የምታደርግ መሆኑን አስረድተዋል። ከቀናት በፊት ሀገር ለመባል በማትበቃው ሶማሊያ የሚመጡ ስደተኞች ምንም የላቸውም እርስ ሳቸው እየተገዳደሉ ይኖራሉ። በሀገራቸው ምንም አስተዳደራዊ መዋቅር የለም። እዚህ መጥተው ስራ አይሰሩም፣ በማለት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሶማሊያውያንን ማወረፋቸው ይታወሳል። ከትራምፕ ንግግር በኋላ ጋርነቷን እያጠናከረች ያለችው ቻይና ከሶማሊያ ጋር ያላትን ሰፊ ተሳትፎ አምባሳደሩ አጽንዖት ሰጥተው በመካሄድ ላይ ያሉ የሰብአዊ ካፒታል ልማት ተነሳሽነቶችን ጠቁመዋል። በተመሳሳይ የኳታር የልማት ፈንድ በሶማሌላንድ በከባድ ድርቅ ለተጎዱ ማህበረሰቦች አስቸኳይ እርዳታ ለመስጠት ከኳታር በጓድራ ከተደረጉ ድርጅት ጋር የአንድ ሚሊዮን ዶላር የድጋፍ ስምምነት መፈራረሙን አስታውቋል። ፕሮጀክቱ የምግብ ዋስትናንና ዘላቂ ንጹህ ውሃ አቅርቦትን በማሻሻል የተፈናቀሉ ቤተሰቦችን ጨምሮ ወደ ዘጠኝ ሺህ የሚጠጉ አባወራዎችን ይደግፋል ተብሏል። ሶማሊላንድ ልክ እንደሌሎቹ የሶማሊያ ክፍሎች በሚያዚያና ሰኔ ወር ውስጥ ከአማካይ በታች የጣለውን ዝናብ ተከትሎ ለከባድ ድርቅ እየተጋፈጠች ትገኛለች። ወደ ተመልካቾች ለዛሬ ያዘጋጀ ነው። የሚንበር ከበር በዚሁ ተጠናቀቀ። ፋይዛ ሙሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራመቱላ ወበረካቱ።